ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአንድ አዲስ ቪዲዮ መጥችላቸኋለሁ። ዛሬ ቦዲማስን ትንትን አርጌ ነግራቸኋለ ወይ፣ በአማርኛም፣ በእንግሊዝኛ፣ በምልክትም፣ ከዚያ ደግሞ ይህንንና መሰል ጥያቄዎቹን እንሰራለን ማለት ነው። ለዚህ ቻናል አዲስ ሆናቸው ሰብስክራይብ አድርጉ፣ ነባር የሆናችሁ ቪዲዮ ላይክ በማድረግ መጀመር ትችላላችሁ። እንግዲህ ቦዲማስ ሲባል የሂሳብ ህግ ነው፣ ቅደም ተከተሎችን ተከተለን የምንሰራበት ነው ነው። ለምሳሌ አንድ ጥያቄ ሲሰጠን ከምን ወደ ምን ማን ከምን መቅደም አለበት የሚለውን ነው። ይሄኛው በነገራችን ላይ የቦዲማስ ሶስተኛ ቪዲዮ ነው፣ ከቻናሉ ላይ ማየት ትችላላችሁ። ዛሬ ግን ቦዲማስን ራሱን ተንትኜ ላስረዳችሁ ነው የመጣሁት አብረን እኔ እንግዲህ ቦዲማስ ይህን ጥያቄ ለመስራት ግዴታ ህጎች አሉት ብያለሁኝ። ቦዲማስ ማለት ብራኬት ነው መጀመሪያ ጥያቄ ሲሰጠን ብራኬት ላይ ነው የምንጀምር ማለት ነው። ወይም ቅንፍ ማለት ነው። ብራኬት ማለት በአማርኛ ቅንፍ ማለት ነው። ስለዚህ መጀመሪያ ሄደን መስራት ያለብን ቅንፍ ውስጥ ያለውን ነው። ከዛስ ከቅንፍ ውስጥ ደግሞ አጋጣሚ ኦርደር ቦዲ ማስ ቦዲ ማስ ኦርደር የሚል ኦ ኦርደር ነው። ኦርደር ማለት ርቢ ማለት ነው። ለምሳሌ ቱ ኤን ቱ ኤን ሲባል ኤን የሆነ ቁጥር ሊሆን ይችላል። ሁለት ርቢ አራት፣ ሁለት ርቢ አምስት እያለ በዚህ መልክ ሊሆን ይችላል ማለት ነው። ስለዚህ ይህ ርቢ ይባላል። ብራኬቱ ውስጥ ከገባን በኋላ ይሄ ካለ እሱን ራሱን እንሰራለን ማለት ነው። ሌላው ዲቪዥን ነው። ዲ ማለት ዲቪዥን ነው። ዲቪዥን ደግሞ ማካፈል ነው ማለት ነው። ከዚያ መልቲፕሊኬሽን ማባዛት ነው። ዲቪዥንና መልቲፕሊኬሽን ወይም ማባዛትና ማካፈል እንደ ቅደም ተከተላቸው እንዳመጣጣቸው እንሰራለን። ለምሳሌ ይሄኛው ጥያቄ ስንሰራ እዚህ ጋር ማካፈል አለ፣ እዚጋ ማባዛት አለ። ቅደም ተከተል እንደመጡ ስለምንሰራቸው ማካፈሉን ቀድመን እንሰራለን፣ ከዚያ እናባዛለን። ነገር ግን ማባዛቱ እዚጋ ቢሆን ደግሞ መጀመሪያ የመጣው ነው የምንሰራ። ስለዚህ እነዚህ ማባዛትና ማካፈል እንዳመጣጣቸው፣ እንደ ቅደም ተከተላቸው ነው የምንሰራቸው። ያ ማለት ማባዛት ቀድሞ ከመጣ ማባዛቱን፣ ማካፈል ቀድሞ ከመጣ ማካፈሉን እንሰራለን ነው ምን ላይ ደረስና ቅንፍ ገባን፣ ኦርደር ርቢ፣ ከዛ ማካፈልና ማባዛቱን፣ ከዛ አዲሽንና ሳብስትራክሽን አለ። አዲሽን ሳብስትራክሽን መደመር አዲሽን መደመር ነው። ሳብስትራክሽን መቀነስ ነው። ስለዚህ አዲሽንና ሳብስትራክሽኑን ከመጡ ቀድሞ የመጣውን እንሰራለን ማለት ነው። ቀድሞ የመጣው ማለት ሳብስትራክሽን መቀነስ ከመጣ ቀድሞ መቀነስን፣ መደመር ከመጣ ደግሞ መደመርን እንሰራለን ማለት። ስለዚህ በዚህ መልኩ ነው እንግዲህ የምንረዳቸው። ቦዲ ማስ ማለት ለማታውቁት ይሄ ነው። ቦዲ ማስ ሲተነተን እንደዚህ ሆኖ ነው። ብራኬት፣ ኦርደር፣ ዲቪዥን፣ መልቲፕሊኬሽን፣ አዲሽን ሳብትራክሽን ማለት ነው። ስለዚህ በቅንፍ ርቢ በአማርኛው ቅንፍ፣ ርቢ፣ ማካፈል፣ ማባዛት መደመርና መቀነስ ብለን እንይዛለን። ቀጥታ ይህንን ስክሪን አጠፋና ጥያቄ መስራት ይጀምራለሁ። እሺ። ለምሳሌ ይሄ ጥያቄ በቦዲማስ ሲሰራ እንዴት ሆኖ ይሰራል የሚለውን እኔ ይሄ ጥያቄ ምንድነው ጥያቄው አርባ ሶስት ሲቀነስ ሀያ ሲካፈል ለሁለት ሲባዛ በሶስት እኩል ነው አምስት ኤክስ ነው ስለዚህ የኤክስን ዋጋ ፈልግ ነው በነገራችን ላይ ይህንን ወደዚህ ይህን ወደዛ ማሸጋገር እንችላለን ቦታ ማቀየር ይቻላል ይሄ ምንም ሳይቀየር ፋይቭ ኤክስ ኢዝ ኢኳል ቱ ፎርቲ 43 ማይነስ 20 ድባይ ድባይ ቱ ታይምስ ስሪ ማለት ይቻላል ይቻላል ምክንያቱም ቦታ ብቻ ነው ያቀያየር ነው። ይህንን ወደዚህ አመጣን ይህንን ወደዚህ አመጣን ይሄ ኩል መሆን እንደሚችል ልነግራችሁ ከዛ ወደ ስራችን እንሂድ። ወደ ስራችን ስንሄድ ይሄ እንዳለ ይቀመጣል። ፋይቭ ኤክስ ይዘህ ኳልቱ እያልን እንሄዳለን። አርባ ሦስት ሲቀነስ ሀያ ሲካፈል ለሁለት ይሄኛው ሀያ ሲካፈል ለሁለት ይሄኛው አስር አስር ይሆናል ማለት ነው። አስር ሲባዛ በሶስት አስር የሆነ ሀያ ሲካፈል ለሁለት ማለት ነው። ስለዚህ እዚህ ላይ ደርሰናል። ከዚያ አምስት የኤክስ እናደረጋለን እኩል ነው አርባ ሶስት ሲቀነስ ይሄ ሰላሳ ማለት ነው ሰላሳ ማለት ነው። ከዛ ምን ይመጣል? ስለዚህ ይህን ጥያቄ ቀጥታ እንዲያደርገን ነው የምንሰራው ማለት ነው። እዚያ ውጭ ድብልቅልቅ ያለ ነገር ላይ ቀድመን ለምሳሌ ሲጋ ብንሰራ ሌላ መልስ ነው የሚመጣ። ለምሳሌ ይህን የምንሰራው አርባ ሶስት ሲቀነስ ሀያ ስናደርገው ሀያ ሶስት ይሆናል። ሀያ ሶስት ሲባዛ በሁለት አርባ ስድስት ይሆናል። አርባ ስድስት ሲባዛ በሶስት መቶ ምናምን ነው የሚመጣው ማለት ነው። ስለዚህ እንደዛ እንዳይሆን በትክክል በዚህኛው ህግ ነው የምንሰራ። አንድ ሌላ ምሳሌ ሊጨምራችሁ እዚሁ ጥያቄ ላይ እሺ፣ ይህን ጥያቄ መስራት እንችላለን። እንግዲህ ይህን ጥያቄ እንደምታየት ምንድን ነው የምለው ሀያ ሲቀነስ ሁለት ቅንፍ ሶስት ሲደመር ሁለት ርቢ አራት ሲደመር ሁለት ኤክስ እኩል ነው ሰላሳ ነው የሚል ስቴፕ ዋን የመጀመሪያ ስቴፕ የምናደርገው ምንድነው? ሀያ ሲቀነስ ሁለት ቅንፍ ውስጥ ገባሁኝ ብራኬት ነው ያለው። ቅድም ቦዲማስ እዛ ኦርደር ነው የምንሰራ ሶስት ሲደመር አስራ ስድስት እናደርገዋል። አስራ ስድስት ማለት ይሄ ነው። ይሄ ሁለት ሲባዛ በሁለት ሲባዛ በሁለት ሲባዛ በሁለት ማለት ነው ሁለት ሲባዛ በሁለት ሲባዛ በሁለት ሁለት አራት ስለሆነ ማለት ነው። ስለዚህ ይሄ አስራ ስድስት ይመጣል ማለት ነው። አስራ ስድስት ይመጣል ሲደመር ሁለት ኤክስ እኩል ነው ሰላሳ እንለዋለን። አሁንም እዚህ ውስጥ የቀረናለን ይህንን እንሰራለን ከዛ ምን እናደርጋለን እኩል ነው ሀያ ሀያ ሲቀነስ ሁለት ይሄ ስንት ይመጣል? አስራ ዘጠኝ ማለት ነው። ቅንፍ ውስጥ ያለውን ማብዛት መደመር ሰራዊ ከዛ ሲደመር ሁለት ኤክስ እኩል ነው ሰላሳ ይመጣል። ከዛ እዚህ ውስጥ ሀያ ሲቀነስ ሰላሳ